አንተ ምን ከመቶ የሚበልጡ ሰው አራ ለበርካታ ሰው የአንዳንዶች ነገር ከዚህ እግር ሳይወጣ ተቀየረ። እግሪ ጋር ከዚህ ሳይወጣ ባኪ እዛ ሲቀየራ አየሁ። አዳይ ዛ ሲቀየራ አየሁ። ጨለማ የተባለ ሲበራ አየሁ። መረረ የተባለ ሲጣፈታ አየሁ። ግራ ተጋባ የተባለ ወደ ቀይ ሲዞራ አየሁ። ዋለኛ ነው የተባለ ፊተኛ ሲሆና አየሁ። ኢትዮጵያውያን ይስማ፣ ኤርትራውያን ይስማ፣ ዓለም በሙሉ ይስማ። ወደ ጣፋጭነቱ ተቀየረ። የዛሬ ሳምንት ሰው እንደመሰከረ ቀጣይ ጊዜ ትመሰክራል። ዘገዬ ቆየ የተባለ በፍጥነት በፍጥነት በፍጥነት አንዳንድ ጊዜ እየተነ ቦሌ ነ የተባለ ሰው በአንድ ጊዜ በስደት እንደት በፍጥነት መታል ከክብላገር ከቦሌ እንደዚህ እንደሚባል

በማታውቁበት ነገር ነገሩ የተያዛችሁ በማታውቁበት ነገር ፍጥረቱ የቀዘቀዛችሁ፣ ዛሬ በኢየሱስም ይቅርታ ጠይቆ ይለቃል። ዘርጋ እንትዚ አድርግ፣ ከዚህ በኋላ በሉ፣ ይፈጠናለሁ፣ ይፈጠናለሁ፣ ይፈጠናለሁ፣ ይፈጠናለሁ። እመነኝ፣ በፊትሽ ላይ ያስቀመጠው አጥር ራሱ ያነሳል። እመነኝ፣ አትሻገር ያለ ተሻገር ብሎ ያሳያል። እመን። ትላንት እንትና ነገር እጅ እንድዘገይ ምክንያት የሆነ ዛሬ እንድፈጠን ምክንያት አንድ ነገር ልጥራ፣ እጅን አምጣ ከፍ አድርጊ። በጌታ በኢየሱስ በሰዎች አቅም በላይ የሆነ ሰዎች መዝጋት ከሚችለው በላይ የሆነ የማይዘጋ ምንጭን ለአንተ ተከ አራው ሰናው ይሁንላቸው። እርግጠኛ ነኝ ከዚህ ሰዓት ወጣ ለበርካታ ሰው ተከፈተ። እጅን ከፍ አድርጋው፣ ነገሮች የማይዘጋ ሰዎች የማይዘጋ ጓደኛ የማይዘጋ የዘር መንዘር እርግማን የማይዘጋ በር ተከፈተ። አመን ብላ ይቅፍ አድርጌ ውስጥ Yeah የማይዘጋ ነው የተከፈተው ተሰባብሮ ነው የተከፈተው። አለማዊ የሆነ አበበ በዛብ የሆነ ማሙሽ እስራኤል ሆነ በላይ የሆነ ቦታ ላይ ይቆማል ብሎ የሚጠብቅ ካለ ወረኛ ካለ ትምህቲ ይዤ መጥቼአለሁ። አንቺን የሆነ ቦታ ትቆም ያለች ብሎ ያወራ ሰው ካለ ትምህቲ ይዤ መጥቼአለሁ። ያስጀምረ እግዚአብሔር ጥሎ ለመጥፋት አይደለም፣ ለአንቺ ነው እባክህ፣ ኧረ ለአንቴ ነው እባክህ ወሰድ ይሆንላችሁ። ጥሎ የሚጠፋ አይደለም። ኤልያስን ብረር ያለ እግዚአብሔር ተራራ ላይ ሚጥል ይመስላችኋል? ራእይ ያላዩ የነቢያት ልጆች ኤልያስን ፍለጋ እንሄዳለን አሉ። ኤልሳ እኔ ለመቀጠል ነው እንጂ ለመቆም አይደለም አለ። ነው ሰላም

ምን ብለ መሰረ እግዚአብሔር ትከብራለህ፣ ብለዋል እግዚአብሔር ትቀጥላለህ፣ ብለዋል እግዚአብሔር ትሻገራለህ፣ ብለዋል እግዚአብሔር ታገኛለህ፣ ብለዋል ብሏል። እግዚአብሔር ታሪክ ትቀይር። እግዚአብሔር ለማምለክ እንቅፋት የሚሆኑ ሰዎች ሆነ ሁኔታ ሆነ ዛሬ ቀን ከፊት በኢየሱስን እንበታመድ ይነሳል።

አጋይ ከመን ጋና ታይ ኮታ ግስና ተወሳይ ዝም ብለህ አመን ካልክ ይሆናል። እያንዳንዳችሁ የማታውቁ እርግማን፣ የማታውቁ በሽታ፣ የማታውቁ ነገር ቤታችሁ መጥቶ የሚያናውጣችሁ ሰዎች ካላችሁ ከዛሬ ይሰበራል። ኧረ አንድ ሰው ተሰበረ በለው።

አንተ እኮ ትጸልያለህ፣ አንተ እኮ ታገለግላለህ፣ አንቺ እኮ በእግዚአብሔር ፊት ነሽ። ነገር ግን ትሰራለህ፣ ነው፣ ገንዘብ አይበረከትም። አስራትም ትከፍላለህ፣ ቤት ላይ ገንዘብ አይቀመጥም። ከየት የመጣ መሰለ አንተን ይዟል ወይ? አራ ተከትሎ መጣ፣ ይሰበራል። ዘመንሽን የበላ ዘንዶ ዛሬ ይመታል። ዛሬ ለበርካታ ሰዎች እግዚአብሔር እንዲላል ከቤተሰቦቹን ተከትሎ መጣ እርግማኑን ሰብር አለው በአባቲ ሰውን በአያት ሰውን የገባው ኪዳን ሰውን ዛሬ እግዚአብሔር በእናንተ ላይ አዲስ ኪዳን እያጸናባችኋል። አረ ታራግፋለህ። አንድ ሰው ከኔ ጋር አራገብኩት በሉት